ሰላም ጤና ይስጥልኝ የተከበራችሁና እየተወደዳችሁ በአለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት ሰባት ቀን 2018 ዓመተ ምህረት የጣና ቴሌቪዥን የአመሻሽ ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን በመቆየት ዜናዎቻችን እንድትከታተሉ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስታውቃችኋለን። ቆቦ ላይ ዛሬ ትንቅንቁ ከባድ ነበር። የአፋባ አፄ ምኒልክ ሕዝብ ሰራዊት ያደረገው ተጋድሎ ምን ይመስል ነበር? ተኩሎሽ ለመግባት የሚታተረው የብልጽግናው ሰራዊት አቅምናውን ብቻ ሳይሆን የተሸከመው መሳሪያም ክዶታል። ምን ተፈጠረ? የሰዓቱ ቀዳሚ ዜናችን ነው። ጎጃም ላይ ዛሬ የሚደፈጣ ጥቃቱ የብልጽግናውን ጥምር ጦር ከፍተኛ ጉዳት አድርሶበታል። በገባበት ሁሉ የተገለበጠ መኪና ማንሳት ዋናው ስራው የሆነው የብልጽግናው ሰራዊት ቻግኒ ላይ የገጠመውን በዜናችን እናስደምጣችኋለን። ብልጽግና ሰራዊቱን የምንዳ ሻሮክ ከአንዱ ቀጠና ወደ ሌላ ቀጠና እያጓጓዘ ነው። ይህን የሰራዊት ማጓጓዣ በትዝብት የተመለከቱ ወታደራዊ ተንታኝ የዚህ ሁሉ ጥፋቱ ፋኖ መሪዎች ናቸው ብለዋል። የወታደራዊ ተንታኙ አነጋጋሪ አስተያየቶች በዜናችን የተካተተ ነው። አማራን ከውርደት ለማዳን ብቸኛው መንገድ ይሄ ነው ሲል የሚናገረው ደግሞ የፋኖ መሪው ነው። የፋኖ መሪው አስተያየቱን ሲቀጥልም የሁለት ሕዝቦች አንድ አለመሆን ሕዝባችን ከፍተኛ ዋጋ አስከፍሎታል። ሕዝባችንም ተስፋ ወደ መቁረጡ ገብቶ በነበረበት ሰዓት ነው ሰላም የተፈጠረው ይህ መሆኑ ደግሞ መንግስታችን ወደ ሬድሎም ሲል ይናገራል። የፋኖ መሪው ሙሉ ሐሳብ በዜናችን ይደመጣል። እነዚህና ሌሎች ለሰዓቱ የተመረጡ ዜናዎችን አሰባስበን ያሰናዳነው ያመሻሽ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። የቆቦው ትንቅንቅ ቀጥሎ ውሏል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በሰሜን ወሎ ዞን ራያ ቆቦ የሚያደርገውን ትንቅንቅ ዛሬም ቀጥሎ ውሏል። የብልጽግናው ሠራዊት በበኩሉ በሜካናይዝድ የተደገፈ ኃይል ይዞ ገብቷል። በራያ ቆቦ ወረዳ ሁለተኛ ቀኑን የያዘው ውጊያ ዛሬም ቀጥሎ ሲውል የብልጽግናው ሠራዊት እግረኛና ሜካናይዝድ አይዱን በተኩለሽ ቀጠና ማስገባቱን የጣና ቴሌቪዥን ምንጮች ገልጸዋል። ትናንትና ባሚያ ወይም ላስታ መገንጠያ በኩል የነበረውም የብርጽግናው ሠራዊት ከፋኖ በተሰነዘረበት ምት ከምክንያት ወደኋላ ፈግፍጎ እንደነበር የገለጹት ምንጮቻችን እንደገና ኃይል አሰባስቦ ዛሬም ውጊያ ሲያደርግ መዋሉ ተሰምቷል። ዛሬ በተደረገው ውጊያም የብርጽግናው ሠራዊት ሙሉ በሙሉ ከባድ መሳሪያ በመጠቀሙ የከባድ መሳሪያ ተኩሱ ከወትሮ የተለየ እንደነበር እማኞቹ ተናግረዋል። ውጊያው ቀኑን ሙሉ ሲቀጥል የከባድ መሳሪያ ደብደበው እስከ እኩለ ቀን መዝለቁን ያካባቢው ነዋሪዎቹ ተናግረዋል። በራያ ቆቦ በአጠቃላይ በስድስት ግንባሮች ውጊያዎች ሲካሄዱ የዋሉ ሲሆን የዜና እስከጠናከረበት ሰዓት ድረስ በብልጽግናው ስራዊት ላይ የደረሰውን የጉዳት መጠን ማጣራት አልተቻለም። በንጹሐን ላይ የደረሰውን ጉዳት አስመልክቶ የጠናት ቴሌቪዥን ምንጮች ያደረሱን መረጃ በበኩሉ ዛሬ ሁለት የከባድ መሳሪያ ተከታትለው በወደቁባቸው ሁለት መንደሮች ላይ አራት ንጹሐን ተገልለዋል። ሰባት ቤቶች ደግሞ ሙሉ በሙሉ ሲወድሙ በርካታ የቀንድ እንስሳት በከባድ መሳሪያ ተገድለዋል ሲሉ ምስክርነታቸውን ሰጥተዋል። የከባድ መሳሪያ ድብደባው የተፈጸመባቸው ቀበሌዎችም የፋኖ ታጋዮች በቦታው ያልነበሩባቸው ቢሆንም ድብደባው የተፈጸመው አሰውን ለመግደል ባህሩን ማድረቅ በሚለው የብልጽግና አገዛዝ ክፉ እሳቤ ምክንያት መሆኑን ገልጸዋል። ዛሬ ከባድ ውጊያ ከተካሄደባቸው ግንባሮች መካከል አረፋ ጊዮርጊስ፣ ቀመሌ ተክለ ሃይማኖት፣ እጸበለስ ድረስ የዘለቀ ውጊያ ነው። በዚህ ግንባር የተደረገው ውጊያ ከትናንት ማረዳት ጀምሮ መካሄድ የጀመረ ሲሆን ዛሬም ተቀጣጥሎ እንደዋል እየዋደ ነው ለማወቅ የተቻለው። የዚህ ዘመቻ ዋና አላማ በዘመቻ አደም አሊ የተነጠቀውን ገዥ ወታደራዊ ቦታ ተኩሎሽን ለመቆጣጠር የታለመ እንደሆነም ወታደራዊ ምንጮች ገልጸዋል። የብልጽግናው ሠራዊት ተኩሎሽን ለመቆጣጠር ያደረገው ተከታታይ ማጥቃት ሁለተኛ ቀኑን ቢያስቆጥርም የፋኖ የመደበኛ ውጊያ ተቋቁሞ ምኞቱን ማሳካት አለመቻሉን የአካባቢው የአይን እማኞቹ ገልጸዋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክዝ ዘመቻ አደም አሊ አባናደውን ማጠናቀቁን ባሳወቀበት በመግለጫውም በዘመቻው የተገኙ ድሎችን ሲገልጽም ገዥ ወታደራዊ መሬቶችን ካገዛው ሠራዊት ላይ መቀማችን ብሎ ማለቱም አይዘነጋም። የብርጽልኖ ሠራዊት ተከታታይ ማጥቃት እያደረገ ያለው የተነጠቀውን ገዥ ወታደራዊ ቦታዎችን ለማስመለስ ቢሆንም እቅዱ የሚሳካለት አይመስልም። ለዚህ ደግሞ ምክንያቱ ፋኖ ገዥ መሬቶችን ለመቆጣጠር የከፈለውን የዓላማ ጽናትና ከፋኖ የሚሰነዘረበትን ከፋኖ የሚሰነዘረበትን ብርቱ መዝመቋቋም የሚችል ባለመሆኑ ፋኖ ገዥ ስሜቶችን እንዲሁ አሳልፎ ይሰጣል ተብሎም አይጠበቅም። የአማራፋኖ ቻግኒ ላይ ድል ተቀዳጅቷል የአማራፋኖ ብሔራዊ ኃይል አጼ ቴዎድሮስዝ ቻግኒ ላይ በጣለው የደፈጣ ጥቃት የአድማ ብተናና የመደበኛ የመድበኛ ፖሊስ አመራርና አባላት ላይ እርምጃ ወሰደም በጥቃቱ አንድ ሙሉ ፓትሮል ከጥቅሞች መሆኑም ተገልጿል የአማራፋኖ አጼ ቴዎድሮስዝ ጥቃቱን ያደረሰው መነሻውን ቻግኒ ከተማ በማድረግ ወደዚህ ገም በጉዞ ላይ በነበሩም የስርዓቱ የጥምር ጦር አባላት ላይ በመሆኑ የፖሊስና አድማ ብተና አባላት ላይ ሲሆን በጥቃቱ አሽከርካሪ ጨምሮ ፓትሮል ላይ የነበሩት ሁሉም ተሳፋሪዎች እርምጃ ተወስዶባቸዋል። ከዚህ ገም ከተማ ቅርብ ርቀት ላይ የደረሰው ይሄው የደፈጣ ጥቃት በጥቃቱን ፋኖ ሁለት የቡድንና በርካታ የነፍስ ወከፍ መሳሪያ በእጁ ማስገባት ችሏል። አስደንጋጩን ጥቃት ተከትሎም የብልጽግናው ሰራዊት ተጨማሪ ኃይል ለማስገባት ያደረገው ሙከራም እንዳልተሳካም የገለጹት የጣና ቴሌቪዥን ምንጮች የብልጽግናው መከላከያ ያስገባው ተጨማሪ ኃይል በፋኖ ላይ ምንም ዓይነት ጥቃት ሳያደርስ የወደቀችዋን ፓትሮል ብቻም ይዞ ማውጣት ችሏል ብለዋል። ከጥቃቱ በኋላ በድሽቃና በሞርተር ታጅቦ የመጣው የብልጽግናው ሰራዊትም የማቾቹን አስክሬን ወደ ቻግኒ ጭነውም መግባቱን የአይን እማኞቹ ለጣና ቴሌቪዥን አስታውቀዋል። ከቅርብ ጊዜ ወዲህ በከተሞቹ አቅራቢያም በትንሽ ኃይል መንቀሳቀስ እየጀመረው ያገዛዙ ሰራዊትም ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ እያስተናገደ ሲሆን፣ ፋኖ በበኩሉ በብልጽግናው ሰራዊት ላይ የሚያደርሰውን ተከታታይ ጥቃት አጠናክሮ ቀጥሎበታል። ትናንት ዚገም ላይ ስለተፈጠረው ነገር የመረጃ ምንጮች ጨምረው ሲገልጹም። የፖሊስ አመራሮቹ ለስምሪት በተላኩበት ሰዓትም በቀጠነው ያለፈው የጽንፈኛው ኃይል ከፍተኛ ስለሆነም ኃይል ይጨመረም ብለው የነበረ ቢሆንም የመከላከያ አመራሮቹ እናንተ እንደምትሉ ሳይሆን ጽንፈኛው በአሁኑ ሰዓት ተበትኗል አቅሙ ተዳክሟል የተመደበላቸው ሰራዊት በቂ ነው በማለት ተጨማሪ ኃይል ሳይጨምሩላቸው ቀሩ ብለዋል ምንጮቻችን አክለውም ለነገሩ ኃይል ቢጨመርም የሟቾቹን ቁጥር ከማብዛት ያለፈ ምንም አይፈየድላቸውም ነበር ምክንያቱም ከቅርብ ሳምንታት ወዲህ የፋኖ ጥቃት ከፍተኛ ሆኗል። ትናንት የደፈጣ ጥቃት በደረሰበት ቀጠና ማንም ጥቃቱን ማስቀረት አይችልም ነበር ብለዋል። ከጥቃቱ ከባድ ጉዳት ደርሶባቸው ከሞት የተረፉት ጥቂት የብልጽግናው ሰራዊት አባላት ወደ ቻግኒ የሕክምና ተቋማት የገቡ ሲሆን፣ ጓዶቻቸው የሞቱባቸው ከተማ ላይ የነበሩ የፖሊስ አባላቱ ደግሞ ከብልጽግናው መከላከያ ጋር ግጭት ውስጥ መግባታቸውን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። በወደዱ ብልጽግና ከታቀዱት ቁልፍ የጦርነቱ እቅዶችና አላማዎች መካከል ዋናው አማራ በአማራ ማጫረስ ሲሆን የፋኖ መሪዎች የነበረባቸውን ክፍተት እያጠበቡ ወደ አንድ ለመምጣት መሞከራቸውን ተከትሎም አማራም በአማራ የማጫረስ እቅዱን አጠናክሮ እንደቀጥለበት የጣና ቴሌቪዥን ወታደራዊ ምንጮች አስተያየታቸውን ሰጥተዋል። ብልጽግና የሰራዊት ማጓጓዝ አካሄደም የአማራን ሕዝብ ለዘር ማጥፋትና ለተራዘመ ማህበራዊ ኢኮኖሚያዊ ቀውስ ለመጣል ሰራዊት ያዘመተው የብልጽግና አገዛዝ ዛሬ ከቀትር በኋላ ጀምሮ የሰራዊት ዝውውር ለማድረግ ተንቀሳቅሷል። የጣና ቴሌቪዥን ምንጮች ከባህር ዳር መኮድ ግቢ ባደረሱን መረጃ እንደገለጹት በቅርቡ ወደ ጋሸና ያስገባውን ሰራዊት ወደ ሌላ የግዳጅ ቀጠና ሊያስገባ ነው። በተለይም ማክሰኞ ምሽት ጎንደር ላይ የተሰማው የሁለቱ እዞች መስማማት በወታደራዊ አዛዦች ዘንድ ከፍተኛ ስጋት ስለፈጠረ በጎንደር ቀጠና በ በርካታ ኃይል ሊያሰማራ አቅድ አውጥቷል ሲሉ ተናግረዋል። በቅርቡ ጋሸና ላይ ፋኖ ብርቱ ተጋድሎ ማድረጉን ተከትሎ ከአርባ መኪና በላይ ሰራዊት ጭኖ ወደ ቦታው ተንቀሳቅሶ የነበረው የብልጽግናው ሰራዊት አሁን ደግሞ ወደ በለሳ መና፣ መቀጧ፣ እብናት፣ ጎንደር ዙሪያና ዳባት ቀጠና ኃይል ለመጨመር በዝግጅት ላይ እንደሚገኝ ወታደራዊ ምንጮቻችን አስታውቀዋል። ረቡ ከቀትር በኋላ የድሮን ቅኝት በጎንደር ቀጠና ያደረገው የብልጽግናው አየር ኃይል ትናንት በዚሁ ማዕከላዊና ደቡባዊ ጎንደር ቀጠና የሄሊኮፕተር ቅኝት ማድረጉንም የደረሰን መረጃ መረጃ ያመላክታል። በዛሬው ዕለትም ከባህር ዳሩ መኮር ግቢ ከሃያ በላይ ተሳቢ መኪኖች ጋሸና ዙሪያ የሰፈረውን ሰራዊት ወደ ተጠቀሱት ቀጠናዎች ለማንቀሳቀስ ተጉዘዋል ሲሉ ተናግረዋል። የጣና ቴሌቪዥን ወታደራዊ ተንታኝ በዚህ ጉዳይ ላቀረብንላቸው ጥያቄ ምላሽ ሲሰጡ፣ ብልጽግና ሰራዊቱን ከአንድ ቦታ ወደ ሌላ ቦታ እንደፈለገ ማንቀሳቀስ መቻሉ በራሱ ለፋኖ መጥፎ ዜና ነው። ፋኖ በዚህ ሰዓት ትግሉን ከክልሉ ውጭ ማድረግ ሲገባው አሁንም ድረስ አንድ ዞን እንኳን ሙሉ በሙሉ መቆጣጠር አለመቻሉ የፋኖ መሪዎች ቆም ብለው ራሳቸውን እንዲጠይቁ ያስገድዳቸዋል። መንግስት ሰራዊቱን የሚያጓጉዘው በየብስ እንጂ በመንፈስ አይደለም። ከባህር ዳር ተነስቶ ጋሸና ሲገባ፣ ከደብረ ማርቆስ ተነስቶ ባህር ዳር እስኪደርስ ድረስ እንዴት በነጻነት ሊንቀሳቀስ ቻለ? ከኦሮሞ ብሔረሰብ አስተዳደር ዞን ባቲና ከሚሴ ተነስቶ ወልድያ እስኪደርስ ድረስ መንገድ ላይ በቂ ማጥቃት አልተደረገበትም ነበር? ሲሉ ጥያቄያቸውን ወደ ፋኖ መሪዎች ይወረውሩታል። ወታደራዊ ተንታኙ ይቀጥላሉ። ይህ ሁሉ የሆነው በፋኖ አንድ አለመሆን ነው። ፋኖ አንድ ባለመሆኑ ባለፈው ሳምንት ት ወሎ ላይ ፋኖ ሲዋጋ መንግስት በሌሎች ቀጠናዎች የነበረውን ኃይሉን ወደ ወሎ አስገብቷል። ዛሬ ደግሞ ወደ ጎንደር ፊቱን ሲያዞርም በተመሳሳይ ነው እያደረገ ያለው። ነገ ደግሞ ወደ ጎጃም ሲሄድም እንደዚሁ ሁሉንም አደረጃጀት በተናጠል እየተራ እየዞረ እንዲያጠቃ የፈቀዱለት ፋኖች ናቸው። የፋኖ መሪዎች እውነት የተነሱበትን የትግሉን ዓላማ ስተውት በሌላ ጉዳይ ቢዚ ካልሆኑ በፍጥነት በራቸውን ዘግተው መምከርና አንድ መሆን ግዴታቸው ነው። በዚህ ሰዓት ፋኖ አንድ መሆን ካልቻለ የአማራ ሕዝብ የሚከፍለው መስዋዕትነት ከፍተኛ ነው የሚሆነው። እየቆየ ሲሄድ ደግሞ ሕዝቡ በፋኖ ላይ ይነሳበታል። ይህ ከመሆኑ በፊት የፋኖ መሪዎች ማንንም መሀላቸው ሳያስገቡ ራሳቸውን ችለው መክረውና ተመካክረው ወደ አንድነት በመምጣት የተቀናጀ ውጊያ ማድረግ ይኖርባቸዋል። ይህን የማያደርጉ ከሆነ ግን መንግስት በሁሉም መንገድ አቅም ስላለው የቻለውን ሁሉ አድርጎ በሕዝብ ላይ የሚፈጽመውን ግፍና ስቃይ ያበዛል ዘዋል የፋኖ ታጋዮችንም ከፍተኛ ዋጋ ያስከፍላቸዋል፣ በማለት ማሳሰቢያ ሰጥተዋል። አማራን ከውርደት ለማዳን ብቸኛው መንገድ ይሄ ነው። አርበኛ መልካሙ የአማራ ህዝብ ከገጠመው የህሉና አደጋ ለመዳን ልጆቹ የጀመሩት የህሉና ትግል ግቡን እንዲመታና አማራም ከውርደት የሚድንበት ብቸኛ መንገዱም የፋኑ አንድነት ነው ሲል አርበኛ መልካሙ ጣሴ ተናገረም። የአማራ ፋኑ ህዝባዊ ድርጅት ጎንደር ጠቅላይ ግዛት የእቴጌ ጣይቱ ክፍለ ጦር ዋና ቃል አቀባይ አርበኛ መልካሙ ጣሴም ከጣና ቴሌቪዥን ጋር ባደረገው ቆይታም አስቀድመንም ለአንድነት ዝግጁዎች ነበርን። የሁለቱ ህዞች አንድ አለመሆን ህዝባችን ሰዎችን ከፍተኛ ዋጋ አስከፍሎታል ህዝባችንም ተስፋ ወደ መቁረጡ ገብቶ በነበረበት ሰዓት ነው ሰላም የተፈጠረው ይህ መሆኑ ደግሞ ደስታችን ወደር የለውም ህዝባችንም በተለያዩ መንገድ ደስተውን እየገለጸልን ነው ብሏል ህዝባችንም ከውርደትም ከህልውና አደጋም ለማዳን ያለን ብቸኛ ድል አንድነቱ ነው የሚለውም አርበኛ መልካሙ ጣሲ አሁን የተደረሰው የሰላም ስምምነት ጅማሮም፣ እንጂ ሙሉ አይደለም። ሙሉ የሚሆነው ለአንድ አላማ የወጣው ሁሉም የአማራ ፋኖ ተመሳሳይ መዋቅር ኑሮት በአንድ አታጋይ ድርጅት ስንመራ ነው። የመላው አማራ ፋኖ መዋቅር አንድነት እውን እንዲሆን ደግሞ ክፍለ ጦራችንም ሆነ እዛችንና ድርጅታችን እንደ ሁልጊዜ ሁሉ ዛሬም ተባባሪዎች ነን። ሁላችንም ልንወጣው የሚገባን በጎ ሚና ሊያቋቁሙና ልንወጣ ይገባል ሲል መልእክቱን አስፍሯል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛትና ና የአማራ ፋኖ ብሔራ ኃይል ደጃዝማች በላይ ዘለቀ እዝ መሪዎች ስምምነት ሲፈጥሩ የነበረውን የሰራዊቱን ስሜት ሲገልጽ ደግሞ ሰራዊታችን አንድነቱ እውን ሲሆን የተሰማው ደስታ ወደር አልነበረውም። በተለይም አንድነቱ እውን እንዲሆን ግፊቱ ከራሱ ከሰራዊቱ መሆኑና ስምምነቱ የተካሄደውም መሪዎቹ በአካል ተገናኝተው የተፈጠረ በመሆኑ የሰራዊታችን ደስታ ከፍተኛ ሆኗል በማለት ተናግሯል። አድ ጎንደር ጠቅላይ ግዛት የጣይቱ ክፍለ ጦር ነጻ ባወጣቸው ወረዳዎችና ቀበሌዎች ትምህርት ቤቶች ተከፍተው ስራ እንዲጀምሩ ማድረጉም ይታወሳል። በዚህ ጉዳይም አርበኛ መልካሙ ሲናገር የትውልድ ክፍተት በህዝባችን ላይ እንዲፈጠር ስለማንፈልግ ትምህርት በሰፊው እንዲጀመር አድርገናል ብሏል። አርበኛ መምህር መልካሙ ጣሲ በአንድነቱና በትምህርት ጉዳይ የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። እንግዲህ በቅድሚያ ከሰሞኑ በተለያዩ አደረጃጀቶች በተለይ በጎንደር ቀጠና በሁለት አደረጃጀት ተከፍሎ ትግል ሲጓተትና ህዝባችን ሲሰቃይን የከረመው አንድ ባለመሆናችን በተለያዩ አካባቢዎች ሲሰሩ የነበሩ ወንጀሎችን ለመከላከል አስቸጋሪ ነው የነበረው። በአንደኛው አደረጃጀት ወንጀል ሲሰራ ሲጠየቅ ወደ ሌላ አደረጃጀት እየገባ ህዝባችን ሲደማ ቆይቷል። ህዝባችንን በዚህ ልክ ሲሰቃይ ቆይቷል። የዘራፊዎችን መናኸሪያ ሁኖ ቆይቷል። ከዛ ላይ ደግሞ ትግላችንም ሲጓተት ነበር የቆየው። ከዛ ባለፈ ህዝባችን አንድ ባለመሆናችን አንገትን ደፍቶ ነው ሲያዝንብን የነበረው። ተስፋ ሁሉ ቆርጦ የመጨረሻ ጫፍ ላይ ሲደርስ ነው እንግዲህ የእግዚአብሔር ፈቃድም ተጨምሮበት በዚህ ልክ አንድ የመሆን ስሜት የመጣ ማለት ነው። ይህ አንድነት በጣም በእጅጉ ከታጋዩ በላይ ማህበረሰቡ ሁሉ ያስደሰተ ተግባር ነው። ይሄ በዚህ ማለቅ የለበትም፣ ጫፍ ደርሶ አንድነታችን በደንብ ተጠናክሮ ይህንን ህዝብ ከውርደት የምናድንበት ጊዜ ነው ያለ ማለት ነው። በእኛ በኩል ለአንድነት ሰፊ ስራ ስንሰራ ነው የቆየ ነው። አንድነቱን እጅግ አድርገን ስንፈልገው ነው የቆየ ነው። በዚህ ልክ ደስ ብሎናል። ህዝባችንም ደስ እንዲለው ነው የሚፈልግ ያለው ሁኔታ በአንድነቱ ይ ነው። ቀጣይም ለአንድነታችን አጠንክረን እንሰራለን። ተጀመረ እንጃ አላለቀም። ይህንን በሌሎች ክፍለ ሀገራትም ከእኛ ተሞክሮ ሌሎችም አንድ እንዲሆኑ ግፊት እናደርጋለን፣ ምክር ሀሳብ የምንሰጣለን። ይህንንም ጫፍ ለማድረስ እና የአማራ ትግል አንድ አይነት መዋቅር ይዞ አንድ ሀሳብና አንድ አላማ ይዞ ይህንን ህዝብ ከተጫነበት ባርነት ለማስወጣት እንግዲህ ጠንክረን መስራትና አንድነታችን ማበርካት አለብን። ላለው በጥቅሉ የተሰማን ደስታ ወደር የለውም። ከዛ ባለፈ በዚህ በአዲሱ ዓመት የሕዝባችን ጥያቄ ማህበራዊ አገልግሎቶች በሰፊ እንዲሰጡ በየስብሰበው በየመድረኩ ያቀርብ ነበር። እሱን እኛ ተቀብለን ስራ እንዲጀመር አድርገናል። በተለይ የትምህርት ስራ በሰፊው እንዲጀመር አድርገናል። ምክንያቱም የትውልድ ጋፕ እንዲፈጠር አንፈልግም። ከትግል ጀርባ ጠያቂ ትውልድ እንዲፈጠር ትምህርት ቤቶች ስራ መጀመር አለባቸው። ተማሪዎች መሃይምነትን እንዲቀርፉ መማር መቻል አለባቸው። አዲስ ስራ ፈጠራ እንዲሞክሩ መማር ወሳኝ ሆኖ ስለተገኘ በየቀጠናው ትምህርት እንዲጀምር በመደረጉ አሁን እኛ በምንቀሳቀስበት በብናትም በመቀጠው ወረዳም በሁሉም ትምህርት ቤቶች ጥሩ የሚባል የትምህርት እንቅስቃሴ አለን። ከሰሞኑ ትምህርት ቤቶችን የመጎብኘት ስራ እና በጸጥታ ጉዳይ በተለያዩ በምናግዛቸው መንገድ ስብሰባ ስናደርግ ነው የቆየን። ተማሪዎችና ትምህርት ቤቶችንም የመጎብኘት ስራ ነው የሰራን። እንግዲህ ወር ሁኗቸዋል። ከወር በፊት ትምህርት ቤቶችን በማሳጠርም ትምህርት ቤቶችንም በማዝጋትም ማህበረሰቡን በመሰብሰብም ቆይተናል። አሁን ደግሞ ለአንድ ወር ትምህርት ቆይተዋል። በአንድ ወር ውስጥ የገጠማቸው የጸጥታ ችግርም ካለ የገጠማቸው የቁሳቁስም የአቅርቦ ችግርም ማንኛውም በትም በመማር ማስተማሩ ሂደት የገጠማቸው ችግር ካለ ብለን የአንድ ወር አፈጻጸማቸውን ተመልክተን ነበር። እንግዲህ አንደኛ ደረጃ ላይ ጥሩ የሚባል እንቅስቃሴ አለ። በርካታ ተማሪዎች ተገኝተው ትምህርታቸውን በመከታተል ላይ ናቸው። ከስካሁኑ በቁጥር ደረጃ እየተሻለ ሆኖ ነው የተገኘው ያገኘ ነው። በተለይ አንደኛ ክፍል ላይ ህጻናት ወደ ትምህርት ቤት የመጡበት መንገድ እጅግ በጣም ጥሩ ነው። ከምን ጊዜውም በላይ የጨመረበት ሁኔታ ነው ያለ ሀይ ስኩሎች ላይ ግን ትንሽ ሁለት ዓመት ተቋርጦ በመቆየቱ እድሜያቸውን ከፍ ያሉ በመሆናቸው ወደ ስራም ይሄዱ አሉ። እንግዲህ ጋብቻም የፈጸሙ አሉ። በተወሰነ መልኩ የማቋረጥና ትምህርት ያለመከታተል ሁኔታ አለ። እሱም ከማህበረሰቡ ጋር ሆነን የማህበረሰብ ንቅናቄና ተሳትፎ አስፈላጊ ሆኖ በመገኘቱ ህዝባችንም እንደዚሁ በመቀጠ ስብሰባ አድርገን ነበር። በዚሁ ትምህርት ቤት ሀይ ስኩል ላይ ያሉ ትምህርት ቤቶች በደንብ ስራ እንዲጀምሩና ተማሪዎች ተሟልተው እንዲመጡ ተዘንትን ተሳትፎ እንዲያደርጉም ማህበረሰቡ እንቅስቀሳ ላይ አድርገናል። ሌላው በመብራት በኩልም ያሉ ማህበረሰብ አገልግሎቶችንም እንዲሁ በሰፊው ስራ እንዲጀምሩ የመንገድ አገልግሎቶችንም በመጀመሪያ ማህበረሰቡ ራሱ እንዲጠግን አድርገናል። ከዛ የተነሳ እንግዲህ መንገድ አገልግሎቶች ከስርዓቱ ወይም ከፓርቲ ጋር የማይገናኙ ስለሆኑ ባለሙያዎች መጥተው ቀጠናው ላይ በጣም አስቸጋሪ የሚሆኑ ቁሳቁሶችን ማስገባት በማይቻልባቸው ቀጠናዎች አንዳንድ ከማህበረሰቡ ጋር በመሆን መንገዶች እንዲሰሩ ስምምነት አድርገን እንግዲህ መንገዶች እየተሰሩ ነው። መሻሻል ታይቷል። እስካሁን በሁለት ቀን ሆኖታል። አንዳንድ መኪኖች ወደ መጠጠዋ የመምጣት እድላለ አይተናል። እየመጡም ነው። በቀጣይ በታሻለ መልኩ ማህበረሰቡ ከከተማ የሚያጥረውን ነገር የሚፈልገውን ነገር እንዲያመጣ ሰፊ ስራ እየሰራን ነው ማለት ነው። በጥቅሉ እኛ በምንንቀሳቀስበት ቀጠና የተሻለ ማህበረሰብ አገልግሎት እና የተሻለ የማህበረሰብ እፎይታ አለ። ይሄ ነገር ተጠናክሮ በሁሉም ቀጠና ላይ መሄድ አለበት። ትግል ማለት ይሄ ነው። ማህበረሰቡን ከራስ ጎን ማሰለፍ ነው። ትግል ማለት ደግሞ ማህበረሰቡን እፎይታ ከነበረው ስርአት አሁን ከገጠምነው ስርአት ተሽለን አሁን እየገጠም ነው ካለው አገዛብ የተሻለ እና ለማህበረሰቡ ፎይታ ፈጥረን ለማህበረሰቡ አገልግሎት ሁሉ መፍጠር መቻል እንዳለብን ለሌላው አካባቢ በሚገባ ይህንን አጠናክሮ መስራት እንዳለበት መልእክት ማስተላለፍ ነው። ንጸልገው የተወደዳችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ያመሻሹ ዜናችን እየተከታተላችሁት ይመስል ነበር። በምሽት የዜና ውጃችን እስከምንገናኝ በዚሁ ተሰናበትን።